ኢፍራታ ያልጠበቀችው ነገር ገጠማት። ኢፍራታ ና ጽዮን ሀኪም ቤት መሄዳቸውን ተከትሎ ያፌት እያንዳንዱ እንቅስቃሴዋን የኢፍራታን እየተከታተላን ነበር። ሀኪም ቤት ስትሄድ ኢፍራታ እና ጽዮን ነፍሰ ጡር እንደሆነችና ሁለት መንታ ልጆች በሆዷ እንዳሉ ሀኪሞቹ ነገሯት። እንዲሁም ዲኤንኤል ምርመራ ስታደርግም የናታን ልጆች መሆናቸውን ዶክተሩና እንግዲህ ውጤቱ ያመለክታል። ይህንን ያየችው ጽዮንና ኢፉዬ በደስታ ተዋጡ። ያፌት ግን ከኋላቸው በመከታተል ዘው ብሎ ዶክተሮች ጋር በመግባት እናም ምንድን ነው ዶክተር፣ ሚስቴ ናት ብሎም ዶክተሩን ጠየቀው። ዶክተሩም ልጅህ፣ ባለቤትህ የሁለት ልጆች እናት ናት። ስለዚህ አሁን መንታ ልጆችን አርግዛልህ። አለች ናታን ሰለሞን ማለት አንተ ነህ አለው። ምን አለ ያፌት፣ አሁ ናታን ሰለሞን ያፌት ሰለሞን ነው የምባለው። ናታን ሰለሞን እንዴት? ሲለውም የዲኤንኤል ምርመራህና እንዲሁም ደግሞ የልጆችህ የስም ጽሁፍ እዚህ ላይ ናታን ሰሎሞን ይላል የሚስት ደግሞ ኢፍራታ አለው። የዚህን ጊዜ ያፌት በጣም ተናደደ። ስሜቱን መቆጣጠር አቅቶት ወደ ቤት ተመልሶ መጣ። ኢፍራታና ጽዮን በጣም ተደስተው ነበር። ኢፉዬ ከናታን በማርገዟ አይደለም፣ ሁለት ልጅ ይሁንና በጣም ተደስታለች። ጽዮንም በቃ ወንድሜ ሰው አፈራ፣ ከጎኑ የሚሆን አገኘ በማለትም ተደሰተች። ነገር ግን ደስታቸውን ሳይጨርሱ አቶ ያፌት ደብለቅለቅ አደረገው። እንግዲህ ኢፍራታን ለብቻ በር ዘግቶ እያሰቃያት ይገኛል። ያፌት በላይ ላይ ስትጫወችብኝ ነበር የነበረው ለእኔ ዝግጁ አይደለሁም እያልሽ ከባልሽ ጋር እየሄድሽም ግንኙነት እያደረግሽ አርግዘሽለታል። እኔ ሙቼ ነው ቁሜ የናታንን ልጆች የምትወልጁ እያለ እያሰቃያት ይገኛል። ኤፍራታ አሁን ትልቅ መከራ ውስጥ ገብታ ደም እንባ እያለቀሰች ትገኛለች። ሰላም ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ላይ ሰላማችሁ ይብዛልኝ። ለዚህ ቻናል አዲስ ሲሆናችሁ ሰብስክራይብ እያደረጋችሁ ቪዲዮውን እስከ መጨረሻው ተከታተሉ። ሐረግ ድራማ ከባለፈው የቀጠለ ይዘን መተናል። እንግዲህ ኢፉዬ ያላሰበችውና ያልጠበቀችው ትልቅ መከራ ወርሷታል። አሁን በጣም አስደንጋጩ ዜና እንግዲህ ያፌት የኢፍራታን እንቅስቃሴ እያንዳንዱ እየተከታተለ ነበር እና ጽዮንና ኢፍራታ ሐኪም ቤት መሄዳቸውን ተከታትሎ ደረሰበት። ከዛም ዲኤንኤ ምርመራ መደረግ አለበት ብለው አስመረመሩት ጽንሱንም፣ የተመረመረውም የናታን ልጅ እንጂ የአፌት ልጆች እንዳልሆኑ መንታ ልጆችም እንደሆኑ ተነገራቸው። ጽዮንና ኢፉዬ በደስታ ጮቤ ረገጡ። ግን ደስታቸውን ያፌት አደፈረሰባቸው። ኤፍራታ በዛ በውጤት ተደስታ ጽዮንም ወደ ቤቷ ኢፉዬም ወደ ቤቷ ተመልሰው መጥተው ኢፍራታ ቢያንስ ፖርሷን እንኳ ከእጇ ላይ ሳታወርድ ያፌት ተከታትሎ ገብቶ ሽጉጥ እጭንቅላቷ ላይ ደቀነባት። ከዛም ምን እያረክ ነው? ምን እየሆንክ ነው? አለችው። ምክንያቱም ኢፍራታን የሚከታተል ናታንንም የሚከታተል ሰው አቁሞ ነበር ያፌት። ከዛም እየታባሽ ነበር የሄርሽው፣ ሀቁን ንገሪኝ አላ ሲላት የትም አልሄድኩም አለችው። ካልተናገር ሲላትም ድንገት ሲያመኝ፣ በቃ አንተን ከስራ ከምጠራ ጽዮንን ጠርቼ ሀኪም ቤት ይዛኝ ሄደች አለችው። እሽ ከዛስ አላት። በቃ የሆኑ ምች መቶች ነው ንፋስ ምናምን ነው ያሉኝ አለችው። አንቺ ቀጣፊ እኔን ልታታልኝ አትችም፣ በፍጹም አንቺ ነሽ የምትጫወችብኝ በማለትም ምንድን ነው ስትለው የ መንታ ልጆች እናት ነብሰ ጡር መሆንሽን ሐኪም ቤት ዶክተሩ ነግሮኛል። ሲቀጥል ደግሞ ያረገሽው ከዛ ከማይረባ ከሙትቻ ከናታን ነው። ስለዚህ እዚህ ቤት የገባሽው ለእኔ ለመጉዳት ነበረ። እኔ አለ አለኋለሁ እያልሽ በውጭ አንቺ ያንን ሞትቻ ትጠቅሜያለሽ እኔ እዚህ ምድር ላይ እያለሁ አንቺ የናታን ልጆች ወልደሽ ልጆች ናቸው ልትዩ አይገባም፣ በማለትም በሽጉጥ አስፈራራት። ኤፍራታም እዋክን ተወኝ፣ እኔ ይሄ የበፊት ነገር ነው ብትልም እኔን ዝግጁ አይደለውም እያልሽ ለካ ስትል ከሰከሽ ነበር፣ በማለትም እያሰቃያት ይገኛል። ጽዮን እንግዲህ ለኢፍራታ ስልክ ብትደውልም ልታገኛት አልቻለችም። ኢፍራታ በያፌት ቁጥጥር ስር ሆና እያሰቃያት ይገኛል። ያፌት ጭካኔው በጣም ከባድ ነው። ምክንያቱም ከወደፊት ውርደቴ አሁን የምጎዳው ጉዳት አይበልጥም ብሎ ነበረ። ስለዚህ አሁን ኤፍራታን ይህ በቀላት ይዟል። አንቺ በእኔ ህይወት ላይ እንደ ቀለድሽ ዝም ብዬ የምተውሽና ያፌት አይደለሁም። ያንንም ሞትቻ በቅርቡ አሳይሳለሁ። ከነ ልጆችሽ አንቺንም እሱንም ጭረስ ነው የማደርጋችሁ፣ እያለ እያስጨነቃት ይገኛል። ጽዮን በኢፉዬ ስልክ ስትደውል ያፌት ስልኳን ስለቀማት ልታገኛት አልቻለችም። የሆነ ነገር ሆኗል፣ ውስጤ እየተጨነቀ ነው ብላ ጽዮን ወደ ያፌት ቤት አቀናች። ያፌት ቤር ስትሄር ደግሞ በሩን ከፍታ ኢፉየ እያለች ስትገባ ያፌት ኢፉየን አግቶ ወይም አፍኖ ሽጉጥ ደቅኖ እሳሎን እያሰቃያት አገኘች። ኤፍራታን ስታይ ጽዮን እሪ ብላ አለቀሰች። ከዛም ስትጮህ ያፌት ኤፍራታ ውጭሊ ሲላትም ጽዮንን ጽዮን አምልጣ ወደ ናታን ሄደች። ናታንን ከስራ ቦታ ደውላ በፍጥነት እንዳገኘህ ብላ ነገረችው። ኢፉዬ እየተሰቃየች ነው ብላ ለናታን መናገር እንዳለባት ራሷን አሳመነች። ጽዮን እኔ ከዚህ በላይ መሸከም አልችልም፣ ብቻዬን ማስተናግደው ነገር የለም በማለትም ለናታን ጠርታ ቶሎ ድረስልኝ አለችው። ናታንን ሲመጣም እውልህ ወንድሜ አሁን ትልቅ ችግር ተፈጥሯል። እፍራታ ከያፌት ጋር ምንም አይነት ግንኙነት የላትም። እስከ ዛሬ እየደበቅንህ ላንተን አንተን እገልሻለሁ ብሎ ስላስፈራራት ለዛ ነው እሱን አግብታ የምትኖረው። ግን ዝግጁ አይደለሁም በማለትም እሱ ጋር አብረው ያደረጉት ነገር የለም። እሱን ከማግባቷ በፊት ግን ድንግልናዋን የሰጠችው ላንተና ላንተ ነው። ያን ጊዜ ታስታውሳለህ፣ ሰክረህ በነበረበት ሰዓት ያን ጊዜ አብራችሁ ተኝታችሁ ነበር። እናም ፀንሶ የተፈጠረው በዛ አጋጣሚ ነው። ስለዚህ እሷ እየተሰቃየቻለች ላንተ ብላ ነው። አንተ ግን ምንም አላደረክላትም። ይህ ሁሉ አንተን ገል ሰው ገላል ብሎ በውሸት እያስፈራራ ስለነበረ እያስፈራራ ስለነበረ ያ ናታን ከሚታሰርብኝ እኔ ብሞት ይሻለኛል ብላ አገባችው እንጂ ወዳና ፈቅዳ አይደለም። ስለዚህ አሁን ለኢፉዬ መድረስ አለብን። በዛ ላይ በሆዷ ውስጥ መንታ ልጆችን ይዛለ እያንተኑ አለችው። አሁን ናታን አቅማጣ እሚሆነው ግራ ስለገባው ማልቀስ ብቻ ሆነ ስራው። ፂዮንም ማልቀስ ብቻ መፍትሄ አይሆንም ወይ? በሩን ሰብረን ገብተን ኢፉዬን ከዚህ ከሰውዬ ካረመኔ መውጣት አለብን፣ ለቢኒ ልንገረው አለችው። ናታንም እንደዛ ከሆንማ ተኩሱ ይገላታል እኔን ካየ ደሙ ስለሚፈላ፣ በዛ ላይ የሁለት ልጅ እናት መሆኗን እኔም አባት መሆኑን ካወቀ ሌላ ችግር ነው የሚፈጠረው አለ። ፖሊስ እናምጣ ብትለውም ፖሊስ ለሱ ምንም አይደለም አለ። ግን እንግዲህ ይህንን የሰማችው በድንጋጤ ሉሊት ሲያወሩ ስለሰማ ጽዮንና ናታን ሲያወሩ ስለሰማች እንደለመደችው ልጅሽን ያፌን ሊገላት ነው ብላ ለገኒ ደጉላ ነገረቻት። ገኒ አሁንም በድጋሚ ደንግጣ ህመም ላይ ትገኛለች። በጣም ያሳዝናል። ቢኒ ደግሞ ከያፌት ጸብ ቢኖረውም እናታን ጋር መግባባት አልተፈጠረም። አሁን ኤፍራታ ህይወቷ ሲኦል ሆኖባታል። በነብሰ ጥርነቷ ና የናታ ልጆች መሆናቸው ቢያስደስታትም ግን ያፌት እያሰቃያት ይገኛል። ያፌት አሁን ለኢፍራታ በቀል እንጂ ምንም አይነት የፍቅር ወይም ደግሞ ያ የአዘንታና እሷን የሚንከባከብበት ምንም አቅምም ሆነ እድል እንደሌለው ለሷ ግልጽ አድርጎ ነገራት። በጣም በሚያሳዝን ሁኔታ ለኢፍራታ እባዶ ቤት ማን ይድረስላት። ጽዮንም ደም እንባ ታለቅሳለች። ናታንም የሰማው ነገር እንደገና ጸጽቶታል። ኢፍራታ ለሱ ብላ ይህን ሁሉ ዋጋ መክፈሏን ሲሰማ እኔ ሰው አይደለሁም። አረባም፣ እንዴት አይኗን አይቼ መረዳት ያቅተኛል። እስከ ዛሬ የተሰቃየችው ስቃይ ለእኔ አይደለም እያልኩኝ ስጃጃል፣ ተጎኗ ሳልሆን ፍቅሬ ልነጠቅ ነው እያለም ያለቅሳል። ቤዛና አንቺ እኮ ተው ይጸጽተሃል ስትሉኝ መርጣ ሄዳለች፣ ያፌትን አፍቅረዋለች ብዬ ነው የደመደምኩት። አሁን ከሱ ብትተርፍስ እኔን ይቅር ትለኛለች ወይ? ፂ እያለ ደመንባ እያለቀሰ ይገኛል። ያፌት መቼም ቢሆን አሁን ለሁሉም ርኅራሄ የለውም። ቻናሉን ሰብስክራይብ እያደረጋችሁ ቪዲዮን እስከ መጨረሻው ተከታተሉ።